በጠራውም እኮ ቅር ሊልሽ አይገባም። ስራሽ አይደል እንደ አትይኝ። እንደሱ ስትይኝ ካላንተ መኖር አልችልም ብለሽ ዋሸሽኝ። ቅጥፈቶችሽ እንዳለ ይመጡብኝ። እሺ፣ ለውጣለ ወይ ቤት ልሂድ። እኔ እንደዚህ እንድትሆን አልፈልግም ጽናት። እንደዚህ እያልሽ ስላስመሰልሽ በደሎችሽ ልረሳልሽ አልችልም። ጽናቱ ሰባብረሽኛል። ያልሻሁን የኔ መከፋት እያወረው የጓደኞቼን ደስታ ማንበላሸት አልፈልግም። እሺ እእዚህ እንደተለወጠች መቼ እና እንዴት እንደጠላችኝ አላውቅም። ይኸውልህ ኪራህ ሴቶች ማለት ልክ እንደ ፐዝል ናቸው። ይኸውልህ አወቅኳቸው፣ ገጠምኳቸው፣ ጨረስኳቸው ውስጥ ደሞ ሌላ ጨዋታ የዘውዶ ይመጠሉ ጽናት ደግሞ እንደምታውቀው ፍቅር አዋቂ ናት። ለአንተ ደግሞ በጣም ትልቅ ፍቅር ነው ያለት እርግጠኛ ነኝ እሷ መቼም ልጠላህ ጠልቻለሁ ማለት ድፍረት አይኖራት ነው ናው። እኔ ምን ማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል። ቆይ ግን የሆነ አጣብቂኝ ውስጥ ገብታ ቢሆንስ? ታሪያ እንደዛ ቢሆነ ራሱ እኮ እኔ ሁሉን ነገር ልፈታላት አላት እኮ ዝግጁ ነ። ሴቶች እኮ ከአቅማቸው በላይ ልክ እንደ ተራራ ልብን የተቸሩ ፍጥረቶች ናቸው። የሆነ በቃ ሁሉንም ነገር እንደ ፖሊስ መርማሪ ማድረግ የሚችሉ ነው ይመስላቸው። በጣም እኮ ድንቅ ፍጥረቶች ናቸው። የእነሱ ምርመራ እና ፈተና እኮ ያልቅ እኛ በደን እንጂ አዎ ይኸውልህ፣ እኔ እስከማውቀው በፍቅር ያበደ ወንድ እንጂ ሴት እኔ አይቻላም። ጭራሽ ነው ታዋ። እኔ ሁሉ ወንድ አይደለም እንዴ እናት? የሆነ ወጣት ወንድ ያለ ነው በቃ በቀን ሰው ያልቅብም፣ ይልቅና ሳሎን ግባ ልግባ። ጽናት አሁን ኪራ ለራሷ የምታደርግበት በፅናት ድራማ ክፍል ሀምሳ ሁለት የሚታዩ ትዕይንቶችን አጠር አድርገን እንነግራቸዋለን። ጽናት ዛሬ ባየችው በኪራ ጓደኛ ሄኖክ እና በሐሴት የሻምበል ልጅ ሁለቱም መሀል የሆነ ነገር እንዳለ ካሁን በፊት እንደሚተዋወቁ ልታውቅ ትችላለች። እናም እነዚህ ሁለቱም ልጆች ዩኒቨርሲቲ ውስጥ ጓደኞች እንደነበሩ ብዙ ነገር እንዳሳለፉ ጓደኛው ወይም ፍቅረኛውም እንደነበረች ለናሆም ይታወቃል። ሆኖም ግን ይህንን አዲስ ልጅ ለልጅቷ ለሀሴት መጥፎ ነገር አድጓታል። ያልሆነ ነገር በሶሻል ሚዲያ ተለቆባት ይች ልጅ ደግሞ መጠቋቋሚያ ስለሆነች እዛ ዩኒቨርሲቲ ውስጥ ትምህርቷን ትታ ወደ አባቷ ተመልሳ ሌላ ትምህርት ተምራ ጨርሳለች። እናም ይሄ ናሆም የሚባለውን ልጅ ለዚች ልጅ በጣም መጥፎ ነውና እሱም በዛሬው እንደታየው በጥፊ መጥተዋለች። እሱ ግን እኔስ፣ የእናቴ እንባስ፣ አንቺ አባት ሽኮ አባሮኛል፣ እኔም መስዋዕት ከፊያለሁ፣ አንቺ ምን እየሆንሽ ነው? ቢላትም ግን የሻምበል ልጅ በጣም ጥንቁቅ ነች እና ይህንን ነገር ለልጁ ዋጋ ታስከፍለዋለች ማለት ነው። ስለዚህ ይህንን እድል ለጽናት ጥሩ ይሆንላታል ማለት ነው። ኪራ ለራሷ የማድረግ እድሉ በጣም ሰፊ ነው። ጓደኞቿም ምሩና ምሩና ሰናይት ለምንድን ነው አንቺ ይህንንን ሁሉ መስዋዕት የምትከፊው? ይሄ እንደዚህ ማድረግ የለብሽም። ኪራን የራስሽን ማድረግ ነው ያለብሽ፣ ብለው እየሞከሯት እንደሆነ ይታወቃል። ስለዚህ ጽናት ኪራ የራሷ የምታደርጉበት መንገዶችን እየሰፉ ነው ማለት ነው። በሌላ በኩል ሰናይት ከሐሴት ጓደኝነት ጀምራለች። እናም ይህንን እድል ለጽናት ጥሩ ይሆንላታል ማለት ነው። የሻምበል ልጅ ለሰናይት ሁሉንም ነገር ዘርዝራ እንደምትነግራት ይታወቃል። የኋላ ታሪኳ ምን ምን እንደሆነ ከዚህኛው አዲሱ ልጅ ደግሞ ከአሁን በፊት ፍቅር እንደነበራቸው ለሰናይት ልትነግራት ትችላለች ማለት ነው። ሰናይት ይህንን ነገር አወቀች ማለት ደግሞ ለጽናት በጣም ሰፊ እድል እንደሚሆንላት ሁኖባት ያለው የአባቷ ጉዳይ ነው። እንዴት ነው አባቴ ወንድ ይዠለት የሚሄደው? ከአሁን በፊት እኔ አላገባም ብዬ ትምህርቴን መማር አለብኝ ብዬ የወጣ ሴት እንዴት አሁን ወንድ ይዠብት ሄዳለሁ? እያለች ነው። ግን ባለፈው እንዳያችሁት አባቷ ይህንን ሚስጥር እንደሚ ያውቁ ይታወቃል። እናም ጽናት አሁን አባቷ ይህንን ሚስጥር ቢነግሯት አንቺና ኪራ ጓደኞች ወይም ደግሞ ፍቅረኞች መሆናችሁን አውቃለሁ ብለው በስልክ ሊነግሯት ይችላሉ። እናም ጽናት ነጻ ትወጣለች ማለት ነው። ጽናት ነጻ ትወጣለች የምንለው አባቷ ይህንን ሀሳብ ካመጡላት ኪራ የራሷ የምታደርግበት ጊዜ አጭር ይሆናል። ጽናት ይህንን ሁሉም ነገር ካወቀች በኋላ ኪራን የራሷ እንደምታደርገው የታወቀ ነው። ፍቅሯን ትመልሳለች። ኪራ ደግሞ ወደ ነበረው ይመለሳል። ሁለቱም ወደ ድሮ ፍቅራቸው ይመለሳሉ። ቤቱም ሰላም ይሆናል ማለት ነው። በሌላ በኩል እንዳያችኋት ከአሁኑኑ በቀሏን ጀምራለች ቁልፍ ሳትሰጥ ቁልፍ ሰጥቻለሁ ብላ ውጪ እንዲያድር አድርገዋለች። እናም ይህንን በቀል እያደገ እንደሚሄድ ይታወቃል። በነዚህ ሁለቱ መካከል ያለውን ነገር ሁሉም ሰው በቅርቡ እንደሚያውቅ ይታወቃል። እና ቤቱ በእነዚህ ምክንያት የተነሳም ሌላ ነገር ሊፈጥር እንደሚችል ይታወቃል። ለዛሬ የነበረን ቆይ